ከሞት የተነሳው የጋዛው ሙስሊም የሱፍ አልማሀዲ ከሞት በኋላ ስላየው አስገራሚ ነገርና በኢየሱስ ክርስቶስ የፍርድ ወንበር ፊት ቀርቦ ስለተሰጠው ቃልና ስለተላከበት ነገር ከዚህም ከሞት መነሳት በኋላ ክርስትናን ተቀብሎ እንዲህ መሰከር እያደረገውን አስደንጋጭና አነጋጋሪ ምስጢር በተመለከተ በዛሬው ልዩ ዘገባችን ይህ ከእስልምና ወደ ክርስትና የተመለሰውን የጋዛው ሙስሊም የሱፍ አልማሃዲ የሰጠውን ምስክርነትን በተመለከተ በዛሬው የንጋት ኮከብ ሚዲያ ዝግጅት ልዩ ምስክርነትን ዘገባ ይዤላችሁ ይቀርብ ያለው። በቅድሚያ ግን ቻናላችንን ሰብስክራይብ እያላደረጋችሁ ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደውል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። የሱፍ አልማሃዲ እባላለው። በፍልስጤም ጋዛ ተወልጄ ያደኩ ሙስሊም ሰው ነኝ። ከልጅነቴ ጀምሮ በእስልምና ስርዓት ተኮትኩቼ እያደኩ ቁርአንን በመቅራት ሰላት በመስገድ ዘካ በማውጣት ሕይወት ዘመኔን ሁሉ እያሳለፍኩ ሙስሊም ሰው ነበርኩ። በምኖርበት ሀገር በጋዛ ውስጥ እስራኤላውያን በአየርም በምድርም በሚያካሂዱት ጦርነትና ድብደባ ምክንያት የተኩስና የፍንዳታ ድምፅ እየሰማሁ ነበር እየኖርኩትና እያደግኩት። በተለይ በነዚህ ሁለትና ሶስት አመታት ጊዜያት ውስጥ እስራኤላውያን በከፈቱት ጦርነት ምክንያት ሀገሬ ተወልጄ እያደግኩባት የጋዛ ሰርጥ ምድር እንዳልነበርሁና ወደ ፍርስራሽነት ስትቀየር በዓይኔ ከመመልከቴም ባሻገር በሞትና በሕይወት መካከል ያለፍኩባቸው አስጨናቂና አስፈሪ ጊዜያቶች እልፍ ናቸው። እንግዲህ በዚህ የጦርነት መንደርና የእልቂት ሰፈር ውስጥ እንደ ሰው መኖርና በሕይወት መቆየት ከባድና ፈታኝ ቢሆንም እኔ የሱፍ አልማዲ ግን ከመላው ቤተሰቤ ጋር በመሆን በጋዛ ሰርጥ ውስጥ በሕይወት ብቻ ሳይሆን በሞት የምኖርባቸውን ልምምዶችን እያደረግኩ ነበር። ቀሪውን ዘመናቶችን እገፋ የነበረው የወለድኳቸው ልጆችም ሞት ማለት ምን ማለት እንደሆነ ቅዱስ ቁርአንን በመጥቀስና የእስልምናን አስተምህሮ በመጥቀስ ሞት ማለት ከዚህ ዓለም ምድራዊ ሕይወት ወደ ሰማያዊው ወደ አላህ የጀነት ሕይወት የምንሸጋገርበት መንገድ ወይም ጉዞ እንደሆነ ነበር በማስረዳት ልጆቼን ከሞት ጋር እያለማመድኳቸው እኔም የሕይወት ዘመኔ ምዕራፍ የሚጠቃለለውና የምድር ዘመኔም የሚቋጨው እስራኤላውያን በሚተኩሱት ጦርነት ምክንያት አንድ ቀን የሞት ጽዋን ልጎነጭ እንደምችል ይህን እያሰብኩ ነበር በጋዛ ሰርጥ ውስጥ የዕለት ከዕለት ሕይወቴን የምኖረው ነገር ግን እስራኤላውያን በጋዛ ሰርጥ ላይ እያካሄዱት የነበረው የአየርም የምድርም ጦርነት ከዕለት ዕለት እየከፋና እየባሰ በመምጣቱ ይህን በሕይወት ለመግፋትና ይህን ቀን ለመሻገር ከባድ በመሆኑ እንደ መፍትሄ የወሰድኩት መላው ቤተሰቦቼን ይዤ በደቡባዊው የጋዛ ሰርጥ በራፋ በኩል ወደ ግብፅ ስደትን ማድረግ ነበር እያቀድኩት። ይህንንም እቅዴን ለማሳካት ከጋዛ ሰርጥ ተነስቼ ከግብፅ ጋር የምታዋስነውን የራፋን ከተማ ለመሻገር በተቃረብኩበት ሰዓት ላይ ከሌሎች ስደተኞች ጋር በመሆን እጓዝባት እየነበረችው አሮጌ መኪና ከፊት ለፊቷ ከቆመ መኪና ጋር በፈጠረችው የመጋጨት አደጋ ምክንያት በጦርነትና በአውዳሚ እልቂት እሞታለሁ ብዬ እጠባበቅ የነበርኩት እኔ የሱፍ አልማሀዲ ባላሰብኩትና ባልጠበኩት አላህ በፈቀደው መንገድ ወደ ሞት መንደር ወረድኩኝ። በዚህ ጉዞ ውስጥ እያለሁ ነበር ከሌሎች ተሳፋሪዎች ጋር ባለሁበት አሮጌ መኪና ውስጥ ነፍሴ ከስጋዬ ተለይታ በመኪና ውስጥ የቀረውን አካሌንና ስጋዬን ቁልቁል ከላይ ወደ ታች ወደ ምድር እያየሁ እየተመለከትኩኝ ነፍሴ በሰማይ ላይ እንዳለ በንፋስ እንደተሞላ ፊኛ በአየር ላይ እየዋለለች እየተንሳፈፈች ከላይ ወደ ታች ያለውን ነገር እመለከትና አስተውል ነበር። በመኪና ውስጥ የነበሩት ሌሎች ተሳፋሪዎችና ከመኪና ውጭ የነበሩት ለእርዳታ የመጡ ሰዎች በውስጥ የነበሩትን ሰዎች ለማውጣትና አደጋ የደረሰባቸውን ሰዎችንም ለማትረፍ ያደርጉት የነበረውን እርዳታንና ርብርብን እንዲሁ ከላይ ሁኜ እመለከት ነበር። በጉዳት ከመኪናው ውስጥ የቀረው የኔ ሰውነት በደም የተሞላ ሆኖ ተዘርግቶ እንደተቀመጠ ይታየኛል። ከላይ ወደታች እንደገና እየወረድኩኝ እንደ ፊኛ በመካከላቸውም እመላለሳለሁ። እነዚያ በጩኸትና በድንጋጤ ይንጫጩና ይተረማመሱ የነበሩት ሰዎች በመካከላቸው እያለፍኩኝ ከፊት ለፊታቸው ቁሜም እየተመለከትኳቸው፣ እነሱ ግን በፍጹም እኔን ሊያዩኝና ሊመለከቱኝ አይችሉም። ከእኔ ጋር አብሮ የወጣው ቤተሰብም እንዲሁ ራሱን ለማትረፍና ካለበት ድንጋጤ ለመውጣት ከባለቤቴ መዲና ጀምሮ እስከ ልጆቼ ድረስ እያሉት ቤተሰቦች ሁሉም በለቅሶና በጫጫታ ውስጥ ሆነው ይተረማመሳሉ። እኔ ሁሉንም ከላይ ወደ ታች ሆኜ እመለከታለሁ። እነሱ ግን ሊያዩኝ፣ ሊመለከቱኝ በፍጹም አልቻሉም ነበር። ከተጋጨችው መኪና ውስጥ የኔን ሰውነትና የባለቤቴን እንዲሁም የልጆቼን አብረውኝ የነበሩትን ሌሎች ተሳፋሪዎችን ቁልቁል በተደጋጋሚ እሳያቸው እነርሱ ለምን ሊያዩኝና ሊመለከቱኝ እንደማይችል ግራ ይገባኝ ነበር። ከመኪናዋ ውስጥ ያሉት ተሳፋሪዎች ራሳቸው ለማውጣትና ከውጭ ያሉት ደግሞ ጉዳት እየደረሰባቸውን ሰዎች ለማትረፍ የሚያደርጉትን ግፊና መጫጫዋ ሳይ አሁንም ወደ እነርሱ ቀረብ ብዬ ለማየትና ለመጠጋት ስሞክር ባጠገቤ እያልፋሉ እኔን እየሰነጠቁ በውስጥ በኩልም ይሻገሩ ነበር። ይህም ሲሆንና በዚህም እንቅስቃሴ ውስጥ እንዳለሁ ስረዳ እንደ ሞትኩኝና ነፍሴ መኪና ውስጥ ካለው ሥጋዬ ተለይታ እንደወጣች ነበር በቆይታ እየተረዳሁና እያወቅኩኝ እየመጣሁት ከነበርኩበት አካባቢ ወደ ላይ ወደ ሰማያት መውጣትና መምጠቅ እየጀመርኩት ቁልቁል ወደ ታች እየተመለከትኩኝ ወደ ላይ እየራኳቸው ስሄድ በፍጹም አሁንም እኔን አስተውሎም ወይም በትኩረት የተመለከተኝ ሰው አልነበረም። በሕይወት ዘመኔ አይቸውም ሆነ አጋጥሞኝ የማያውቅ ደስታ ውስጥ እገኛለሁ። እጅግ እየራኩ ስመጣ ቁልቁል የመሬት ክፍል በጨለማ በተከበበ ቦታ ውስጥ ግማሽ የመሬት አካሏ ብርሃን፣ ግማሹ የመሬት አካል ደግሞ ጨለማ ሆኖ ከላይ ወደ ታች ይታየኛል። እንዲህ ባለ የብርሃን ጉዞ ውስጥ እየተጓዝኩ በአንድ የደመና ዋሻ በሚመስል መንገድ ላይ በርቀት እየቆመ ክንፎቹን የዘረጋ መልአክ የሚመስል አካል እያየው እርሶ ወዳለበት ስፍራ እየተጠጋው ስመጣ ገና ከአጠገቡ ሳልደርስ እንደ መጋረጃ የሚከፈት የሰማይ ስፍራን እያለፍኩ አንድ የነበረው መልአክ እየበዙ ቁጥራቸው እየጨመረ ማን እንደወሰደኝና ወደዚህ እንዳመጣኝ ባላውቅም እጆቼን ይዞ የሚመራኝ ሁለንተናው ብርሃን የሆነ እጅ ክንዴን ይዞ ከአንድ ከሚያስፈራ የተቀመጠ ዙፋን ፊት ወስዶ አቆመኝ። አሁን ይሰማኝ የነበረው ልዩ የደስታና የሐሴት ስሜት ጋር የሚጋራ ሌላ ስሜት እየተሰማኝ እጅግ በፍርሃትና በመንቀጥቀጥ ውስጥ ሆኜ ከሚያስፈራው ሁለንተናው ብርሃን ከሆነ አስደንጋጭና አፍገምጋሚ ከሆነው ዙፋን ፊት ደርሻለሁ። በዙፋኑ ከተቀመጠው ላይ እጅግ አስፈሪና አስጨናቂ የመብረቅና የነጎድጓድ ድምፅ ሲወጣ ማየትና መመልከት ስላልቻልኩኝ። እንደ ብዙ ሰዎች ዙፋኑን ከበው እየጮሁ ሰምቸው በማላውቀው የዜማ ድምፅ እየሰገዱ እየዘመሩና ክብ ሰርተው በክንፋቸው ሲቀዝፉ አተኮሬ ማየት ስላልቻለሁ፣ ወየው ጉዴ እያልኩ ይሰማኝ የነበረው የደስታና የሐሴት ስሜት ከአዲሱ አካሌ ጋር አጣጥሜ ሳልጨረሰው በፍርሃትና በመንቀጥቀጥ ውስጥ ከሚያስፈራው እጅግ ጽኑ መብረቅና ነጎድጓድ ከሚወጣው ዙፋን ፊት ድርሻ አለው። ዙፋኑን ከበው የቆሙት ክንፎቻቸው ረጃጅም የሆኑ በአንድ እጃቸው ሰይፍ በአንድ እጃቸው መስቀል እየጨበጡ ያለ እረፍት ያለማቋረጥ በዙፋኑ ላይ ለተቀመጠው እየሰገዱ ምስጋናና ውዳሴ ሲያቀርቡ ከሚወጣው የነጎድጓድ ድምፅ የተነሳ የቆምኩበት መድረክ ሲናወጥና ሲንቀጠቀጥ መበርታትና መቆም አልቻልኩምና ዓይኖቼን ጨፍኜ ከመድረኩ ላይ በግንባሬ ተደፍቼ ወደቅኩ። እጄን ይዞ እየመራ ከምድር ወደ ሰማይ እያመጣኝ የብርሃን እጅ ከወደኩበት በቅጽበት አጠገቤ መጣና ወደ ላይ ይዞኝ ቆመ። ከዙፋኑ እጅግ አስደንጋጭ ድምፅ ሲወጣ ሰማሁ። ጊዜው ገና ነው፣ ወደ መጣበት መልሰው ይህን ሰው አለው። ለእኔም ደግሞ ከዙፋኑ ከተቀመጠው አስደንጋጭና አስገምጋሚ ከሆነው ቃሉ የተነሳ እንዲህ አለኝ፣ ይህን ያለ ጊዜህና ያለ ሰዓትህ አይተሃልና ያየኸውንና የተመለከትከውን ነገር በሙሉ ለምድር ምስክር እንድትሆን ወደ እኔ ተመለከት አለኝ። በዙፋኑ ላይ የተቀመጠው ማን እንደሆነ ማወቅና መመልከት ስላልቻልኩኝ ከፍርሃቴና ከጭንቅቴ የተነሳ መመልከት ስላልቻልኩኝ አሁንም አንገቴን ቀና ማድረግ አልቻልኩም። እንዲህም ብዬ መለስኩለት፣ ጌታ ሆይ አሁን አንተን ማየትና መመልከት እንዴት ይሆንልኛል? በፍጹም አንገቴን ቀና ማድረግ አልችልም ብዬ መለስኩለት። እርሱም ድጋሜ ድምፁን ሲያሰማኝ ነፍሴን እየሰረሰረ ከውስጥ በሚቀር ቃል ስሜን በመጥራት ኢየሱፍ ሲለኝ መቋቋም አልቻልኩምና ተዝለፍልፌ በፊቱ ድጋሜ ወደቅኩ! መድረኩ ላይ እንደወደቅኩ ዙፋኑ ላይ እየተቀመጠው ወደ እኔ እየተጠጋ መጥቶ ከአጠገቤ ቁምና ዓይንህን ግለጥ አለኝ። እንደምንም እየተንቀጠቀጥኩ ለቃሉ ታዛዥ ለመሆን አይኔን ስገልጥ አጠገቤ ቆሞ ነበርና ከፊት ለፊቴ ከግንባሬ ትይዩ የእግሮቹ መዳፍ ላይ አይኖቼ ተወርውረው አረፉ። ከእግሮቹ ላይ ብርሃን እየወጣ ነበር። ከሁለቱም የእግሮቹ መዳፍ ላይ ትኩስ ያልደረቀ የደም ነጠብጣብ ያለበት ቁስል ወይም ቀዳዳ እግሮቹ መዳፍ ላይ ቁልጭ ብለው ይታዩን ጀመር። አሁን ፊት ከዙፋኑ ካየሁት ግርማውና ክብሩ እየተነሳ በዚህ ንጉሥና ጌታ እግር ላይ የምመለከተው ቁስልና ቀዳዳ የበለጠ ጭንቀትና መደናገጥ እፈጠረብኝ። በእግሮቹ መዳፍ ላይ ያሉት ቀዳዳዎች ትኩስ እያልደረቀ ሆኖ ነገር ግን ቆሞባቸው እየተመለከትኩኝ ሳለ በጋዛ በምድር ላይ ያሉ ክርስቲያን ያገሬ ሰዎች በዐይነ ሕሊና የነበር ወደ ልቦናዬ እየመጡት፣ እነዚህ በጋዛ የሚኖሩ ክርስቲያን እያገሬ ሰዎች የስቅለትን በዓል ሲያከብሩ ይዘዋቸው ይወጡ የነበሩት የአልመሲህ ኢሳ የስቅለት ስዕል ነው። ወደ ልቦናዬ እየመጣው አሁን እየተረጋጋሁ የምመለከተው ነገር በትኩረት ማየት ይዣለሁ። ከመድረኩ ላይ እንደወደቅኩኝ በእግሮቹ መዳፍ ላይ ካሉት የቁስል ቀዳዳዎች ላይ ዓይኖቼ ሳይነቀሉ ስቅ ስቅ ብዬ እያለቀስኩኝ እየተመለከትኩኝ ሳለ በድፍረት ይህ ንጉሥ ይህ ጌታ ይህ የሚያስፈራ ሰው እንዴት ሊቆሰል እግሮቹም እንዴት ደግሞ ቁስልና ደም ሊወጣቸው ቻለ በማለት ለመጠየቅ ደፍሬ እንዲህ አልኩት ጌታ ሆይ እግሮችህን ምን ሆነ ነው አልኩት በእምባሴ ቃ በተሞላ ድምፅ እርሱም ደግሞ ጥያቄን አልናቅምና የሚናገረኝ ድምፅ ከተቀመጠበት ዙፋን እንደሚወጣ የነጎድጓና የመብረቅ ድምፅ የሚያስፈራና የሚያስደነግጥ አልነበረም። በልብ ውስጥ በሚቀር እጅግ ትህትናና ፍቅር በተሞላበት ርኅራኄና እዝነትን በታጨቁ ቃላት እንዲህ ብሎ መለሰልኝ። ይህ እግሬ ላይ ብቻ ሳይሆን እጄ ላይም የምትመለከተው ቁስል ወይም ችንካር በወዳጆቼ ቤት የቆሰልኩት ቁስል ነው አለኝ። በቃ ይህ ማንም አይደለም። ቁርአን ላይ አልተሰቀልም አልሞተም እያልኩ ስቀራው የነበረው በኢየሩሳሌም ከተማ ክርስቲያኖች መስቀል ተሸክመው መከራና ስቃዩን እያሰቡ የሚያመልኩት በሀገሬ ጋዛ ያውም በቤተልሔም የተወለደው ኢየሱስ ክርስቶስ ነበር ለካ። አይኖቼ የእግሮቹ መዳፍ ላይ ካሉት የችንካር ቁስሎች ላይ ሳይነቀሉ ወደ ላይ እየሄደ ከተነሳበት የነጎድጓድና የመብረቅ ዙፋን ላይ ሲቀመጥ ከእግሮቹ የሚንጠባጠብ ደም አልነበረም። ግን ደግሞ ትኩስ የሚመስል ቁስሎን እየተረገጠ ተረከዞን ሲያነሳ ደግሞ በቀዳዳው በችንካሩ መካከል ውስጥ ብርሃንና ጨረር ይወጣ ወይም ይፈነጥቅ ነበር። ቀና ብዬ መልኩንና እጆቹን ለማየት ፈለግኩኝ ግን ደግሞ በምን አቅሜ ይህን ንጉሥ ልመልከተው። ከሚወጣው ብርሃን ከሚሰማው አስፈሬ ድምፅ በላይ ቁስሉ የእግሮቹ መዳፍ ላይ እያሉት ቀዳዳዎች ልቤን መንፈሴን ሰብረው ገዝተው ይዘውታል። ከተሰቀለ ከተቸነከረ ሁለት ሺህ ዓመት እኮ ይሞላዋል። እንዴት እስካሁን ድረስ የተቸነከረበት እግሮቹ፣ እንዴት ቀዳዳዎቹ ሥጋ አልሞላባቸውም? ዛሬ ድረስ እንዴት ትኩስ አዲስ ቁስል ሆነው እየተራመደባቸው ሊሄድ ቻለ? ከመድረኩ ላይ እንደወደቅሁ ማልቀስ፣ ማንባት ይዣለሁኝ። ይህን ይመሰክር ዘንድ አንሳና መልሰው ብሎ ድጋሜ በዙፋኑ ላይ የተቀመጠው ራሱን እየገለጠልኝ ይህ ጌታ ንጉሥ እጄን ይዞ ይመራኝ የነበረው የብርሃን እጅ ከወደቅሁበት አንስቶ ከመድረኩ በታች ቁልቁል ወደታች አምዘግዝጎ ወረወረኝ። በነፋስ እንደምትገፋ ፊኛ አየሩን እየቀዘፍኩ በመኪና አደጋ ተለይቸው ወደ ወጣውበት ሰውነቴ መንፈሳዊ የሆነው አካሌ ተዋሃደው እጅና እግሬ እታስረው በጨርቅ እንደተጠቀለልኩ ከአንድ መስጊድ ውስጥ አስገብተው ለሙታን የሚደረገውን ሰላት እየሰገዱብኝ ነበር። በተገነዝኩበት ጨርቅ ቀሬዛውን ሳወዛውዘው በጸጥታ ተውጦ የነበረው የሰላት ሰጋጆቹ ድምፅ እየጨመረ ፣ ድምፃቸውም እኔ ወዳረፍኩበት ስፍራ እየቀረበ ሲመጣ መዲና እያልኩ ባለቤቴን መጥራት ጀመርኩኝ። የመግነዙን ጨርቅ የፈቱልኝ አንድ ረዥም ጺም ያላቸው ሽማግሌ ሽህ ጋር ዓይኔን ገልጬ ስመለከታቸው ያ አላህ ብለው አፋቸውን በእጃቸው ያዙ። ከዚህ ቀን ጀምሮ በሰማይ እያየሁትን ከአእምሮዬ ሊጠፋ እያልቻለውን በተለይ ደግሞ በዚያ አስፈሪ ዙፋንና ነጐድጓድና መብረቅ በታጀበው ዙፋን ላይ የተቀመጠውን የዚያን ንጉስ እግሮቹ ላይ እያየሁትን የችንካር ቁስሎች በመናገር ምስክርነትን መስጠት ጀምር ያለው አሁን በጦርነት በወደመችው በሀገሬ ጋዛ ከጋዛ እንስቼ እስከ ግብፅ ሰሜናዊ ጫፍ ባለችው የራፋ ከተማ ድረስ ከዚያም ባለፈ ደግሞ እስከ አይሁዳውያን የእስራኤል መንደሮች ድረስ በመግባትና በመዝለቅ ነፍስና ሥጋዬን አስይዤ በሰማይ ስላየሁት የክርስቶስ የችንካሩ የእግሮቹን ምልክት እያሰብኩኝ ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት ሞቶ እንደተነሣ ኢየሱስ ክርስቶስ ለሰው ልጅ የከፈለውን ማዳንና ቤዛነትን እየሰበኩኝና እየመሰከርኩኝ እስራኤል ከምትተኩሰውና ከምትወረውረው አስፈሪ የፍንዳታ ድምፅ በላይ እኔ የያዝኩትና የተሸከምኩት የእውነት ቃል የጋዛን ሕዝብ ሰቅዞና አስጨንቆ እንደያዘው አውቃለሁ። ይህ ደግሞ በሀገሬም ብቻም ሳይሆን በሰው ተፈጥሮ የማይጠበቅ አስደንጋጭ እንግዳ ክስተት በመሆኑ እኔ ከሞትኩኝ በኋላ ከሰማይ በድጋሜ እንድመለስና ያየሁትን ነገር እንድናገር ሰው ከጨለማ ወጥቶ ወደሚደነቅ ብርሃን ወደ ክርስቶስ ፍቅርና እቅፍ እንዲቀርብ እሱንም በማመን ከጨለማ ሕይወት እንዲወጣ እስከ ዛሬ ድረስ ይህንን ቃል እኔ ኢየሱፍ አልማሃዲ በሀገሬ እየሰበኩና እየመሰከርኩኝ እገኛለሁ። ይህን አገልግሎት ለመጀመር ግን ከሀገሬ ከጋዛ ሰርጥ ማዶ ባሉ በእስራኤላውያን መንደር ባለች አንዲት ቤተ ክርስቲያን የክርስትናን ትምህርት ተምሬ፣ በዚያም ስርዓተ ቁርባንን በመፈጸም ክርስቲያን መሆኔን በማወጅ የክርስቶስን ልጅነትን በማግኘት ወደዚህ የክርስትና አገልግሎትና ማኅበር ልቀላቀል ችያለሁ! አሁንም በሚሰማኝ መንደርና ሕዝብ መካከል እየተመላለስኩኝ ሰማይ ትስማ፣ ምድርም ደግሞ ታድመጥ፣ የምድር መሠረቶችም ይናወጡ፣ ይደንግጡ እያልኩ በሰማይ በምድር ያለውን የሰው ልጅ ልቦና ሊሸከመውና ሊቋቋመው የማይችለውን ስላየሁት የሰማይ ሕይወትና ስለ ክርስቶስ አስፈሪ የፍርድ ወንበር በምድሪቱ ላይ እየሰበኩኝ እየመሰከርኩ እገኛለሁ። በዚህ የወንጌል አገልግሎት ባለሁበት ሀገር ከባድ ፈተናና ተግዳሮት እስከ መወገርና መደብደብ እየደረሰ ፈተና ቢያጋጥመኝም፣ ካየሁት ከክርስቶስ ፍቅርና እግሮቹ ላይ ካየኋቸው የፍቅር ችንካሮች የሚበልጥ አንዳች ነገር ስለሌለ መከራውን ታግሼ ስለ ክርስቶስ ፍቅር ስል ዛሬም ይህን የጽድቅ ቃል እየሰበኩና እየመሰከርኩኝ እገኛለሁ። ያለውባት የጋዛ ስርጥ ደግሞ አብዛኛው ሙስሊም ማህበረሰብ የሚኖርባት አካባቢ እንደመሆኗ ክርስቲያን ሆኖ ክርስትናን ተቀብሎ ያውም ደግሞ ከሞት የተነሳ ሰው ስለ ክርስቶስ ሞትና መሰቀል መናገር መከራና ፍዳን እጅግ በሚጨምርባት ምድር ውስጥ እየኖርኩኝ ደፍሬ ጨክኜ መሞት መሰቀሉን መነሳት ማድረጉን ዛሬም ነገም በሕይወት እስካለው ወደዚያ ወዳየሁት ዙፋን እስክጠራ ድረስ ይህን የጽድቅ ቃል መሰክራለሁ እናገራለሁ። ውድ የንጋት ኮከብ ሚዲያ ተከታታዮች፣ በዛሬው ልዩ የምስክርነት ዘገባችን ከሞት የተነሳውና ስላየው አስደማሚና አስገራሚ ምስክርነትን በመስጠት ላይ ያለውን የሱፍ አልማሀዲ የተባለውን የጋዛ የፍልስጤም ሰው በተመለከተ ያዘጋጀውላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ መረጃዎች ደግሞ በፍጥነት እንዲደርሷችሁ የደወል ምልክቷን በመጫን ይህ አስገራሚ ምስክርነት ለብዙዎች ተደራሽ እንዲሆን ላይክ፣ ሸር ታደርጉ ዘንድ እየጋበዝኩ በዚሁ የምሰናበታችሁ ሙልጌታ ስዩም ነኝ።